ይልቅ ሳሲ ይመታለች። አባዬ አባዬ! ይቺኛዋን ደሞ ቆይ መቼ ነው የወለድካት? ይሄን ኮርማ ከፍቴ ዞር አርጉልኝ። ከእርሶ ልጅ ነው ያረገዝኩት። በአንድ ባንድ ቤት ሶስት እርጉዝ! ለመሆኑ ግን አባትህ ደህና ነው? ቢያንስ አሁን ቀስ እያሉን ቢሆን ሁሉንም ምነት ሰምተው። አሁን ያለሽ የልጅሽ አባት ጋር ሳይሆን ሞኛ አባቴ ጋር ነው። ይሄንን ደሞ አንቺ እንዴታወቅሽ? እና ደግሞ ሌላም መጥፎ ዜና አለ። ወይኔ ጉድ አባዬ፣ ምንድን ነው እሳይ? ደግሞ እንደገና አንቺኛው ደሞ ስንተኛ እድትሆኝ? ደሞ አንቺ ማነሽ? ሮቤ የለም እንዴ? ሮቤ አንተ ሮቤ የት ነው ያለ ሮቤ? እንዴ ደሞ አንቺ እዚህ ምን ሰራለሽ? አባቴ ሁሉንም ነገር አውቆታል። ቆይ ለምን መጣሽ? እንዴ አክስቴ ይሆናል ብለሽኛ አይደል እንዴ? አክስቴ ስለ እርግዝናው አውቃ ለአባዬ ነገረችው። እሰይ ደሞ እንደገና አባዬ አባዬ እሷ ደግሞ ማናት? ቆይ ግን እስካሁን እንዴት ነው ያላበድኩት? እኔም ብለው አክስትሽ፣ ግን እስከዛሬ ስለ እርግዝና አታውቅም ነበር። እኔ እኔ ለጊዜው እሷ ጋጅ ልቀመጥ አልኩ እንጂ እርግዝ እኔን ታውቃለች አላልኩም። ጨርቄን ጥዬ ከማበዴ በፊት ዛሬውኑ ከዚህ ብሄድ ይሻለኛል። በአንድ ቤት ሶስት እርጉዝ ነው ደይ፣ ማን ደፍሮ ነገር ሆኖብኝ ነው እንጂ ስቤት ባልመጣ ደስ ይለኝ ነበር። አንቺ ደግሞ የማን ነሽ ቆንጆ? የሮቤል እንዳጨርሹ። የሮቤል ልጅ ነሽ? እኔ ምን እንዳጨርሹ? ብለሽ እኮ ጨርሹ እ ባለ ሰባት አያቴ ነሽ አይደለ ወይ ሮቤል ውይ እንደው ምን ስል ነው አንተን የወለድኩ አያቴ ደህና ነሽ ሰው ልጥራልሽ እኔ እኮ እማዬ ምን አለ አንቺ እንኳን ብትተኝ ይልቅ ሳሲ መታለች እና ደግሞ ሌላም መጥፎ ዜና አለ ይሄው ዜናውንማ ፊት ለፊት አየሁት እኮ አረ ስለሱ አይደለም በፈጠረ ልጄ እንዴ ሌላ አራተኛ ልጅ መጣ ብለ ዝቅ ያለው ደሜን ከፍ እንዳታደርገው እማዬ። ሩሃማር እርጉዝ ናት እና ይህንን መጥፎ ዜና ያልከኝ? ለመሆኑ ግን አባትህ ደህና ነው? መቼም ለአባታ አሳልፋ ስጠኝም አይደለም። ለነገሩ አባዬም እዚህ መሆኔን ካወቀ ሁለታችንም በአንድ ጥይት ነው የሚደፋ። ለአባዬ አልነግሮም፣ ግን አንቺም እዚህ ቤት መቆየታች እሺ? ይህንን እውቂ። ሜሮውን እዚህ ቆይታ የለ። ለምን እኔም ብቻ አይገርምም። እንዲሁም ከዚህ ቤት ንቅንቅ አልልም። ለምን የፈለገው ነገር አይመጣም። ሰሚያለሽ። እንዲሁም ቅድም ያልችው ነገር ሳይሻል አይቀርም። የቱን ነገር በአንድ ጥይት ሁለታችንንም ይገላግለን። ያልሹ? ተሳስቼ ነው፣ ሶስት ነን። ቆይ ሆዴ ውስጥ ያለ ህጻን አያሳዝንህ? እባክ የሆነ ነገር ፈልገ ደብቀኝ። ደግሞ እዚህ ሲመጣ ማንም አላየኝም፣ ግን አባቴ እዚህ መሆኔን ካወቀ፣ ወይኔ ጉዴ! ወይኔ ጉዴ! አንቺ ቆይ፣ ያምዣል። እኔ ምንድነው የሚያስጮሽ? ወይኔ አባዬ! ቆ እንዴት ብትንቀይ ነው የወዳጅ ልጅ ቤት የድረስ አምጥቶ የደበከው? ሲጀመር የት ነው የምትተዋወቁት? አባዬ ምን ያርበተብታል? ተናገር እንጂ ጓደኛዬ ምን ትንተባተባለኝ? የት እንደምትተዋወቁ ንገረኝ እኮ ነው። ምን አለውቀት አለውቀት ምን? አዎ ምን ነው ከጓደኛ ጋር እንደምትተዋወቁት ማለቴ አባቷ ማለቴ የእሱ አባት ስለሚቆጣ ደብቅልኝ። ልጆት ነው ያስረገዘኝ። ምን እንጂ ምንድን ነው ምከፈትል? አባዬ ዝምላት፣ እሷን ለምንድን ነው ዝም ብለው? ከዚህ በኋላ የፈለገ ነገር ይምጣ እንጂ ዝም አልልም። የሮቤልን ልጅ በሁድ አርግዣ ያለው አባ አባ አባ ጋሽ ገና ስንት ጉድ አልሰማሁም። አንቺ አፍሽን ዝጊ። አንቺ አይደለሽም አፌ እንዲዘጋ ምታ። አረ በፈጠራችሁ፣ እስኪ ትንሽ እንኳን ምን አለ አባዬ ብታስቡ። በቃ አባቱ ሁሉንም ነገር አወቀ አይደለ እነዚህን ኮተቶች ወደዛ ጠር አርጋ አስወጣቸው። እኔ አባቴን ጥዬ እየተማለድ እንደው ግራ ግብት ያለኝ ነገር ይችኛዋ ደሞ ቆይ፣ መቼ ነው የወለድካት? ታሪኩ ብዙ ነው ማየ። ወይ ጉድ! የአንተ ታሪክማ ብዙ እንደሆነ እኮ እያየ ነው ነው። አሁን ከሩሃማ ውጪ እነዚህን ኮተቶች ልቅቅም አርጋ አስወጣል። መቼም ኮተት ያሉት እሷ መሆን አለበት። ከአንቺ በላይ ኮተት አለ እንዴ? አሁንስ ይበቃችኋል። እሺ፣ አሁን ከዚህ ቤት ትወጣላችሁ። አትወጡ። እኔን እንኳን በቀላሉ ማስወጣት የምትችል አይመስለኝም እኮ አንቺ ነሽ በቀላሉ ማቶጮ ይሆንሽ ደቃቃ። ሮቤልና ወደ መጣችበት ጠልዛት ወደዛ። አረ ራስሽ ይጠልዙሽ። እኔ እዚህ ቤት ሁለት ቀን ተቆየው ምታምም አይቀርም። እናንተ ቆይ ለምንድ ነው ስርዓትም አይኖራችሁ? ቆይ ክብር የሚባል ነገር የላችሁም እንዴ? መሽ ነው ሴትነት የሚለው ክብር የሚገባችሁ? ማየ እውነቷ ነው። አሁንማ ባየ ሁሉንም ነገሩ ያውቁታል። ከዚህ በኋላ እናንተን ማንም አይፈራችሁ፣ ማንም አያቴ። ነቃ ግን እኮ ስለ ልጅህና ስለ ሳሲ እንጂ ያወቁት ስለ ኔ እርግዝና እኮ ገና አላወቁም። ወይ ድጋሜ ፌንት በላ ትሰማለህ። ይህ ሰውየ ግን ቢሞት በአንተ የተነሳ መሆኑን እንዳትረሳ። ከእሱ በፊት ቀድሜ ካልተደፈው አይደል ምንድነው? ዝም ብለን የምናየው? አምቡላንስ እንጥራ እንጂ። የግል ሐኪሙን ጠርቸዋለሁ። የስራህን ይስጥህ። ሌላ ምን እላለሁ? እማዬ፣ ምን አለበት? እኔን መውቀስም ትተሻውን ስለ እሱ ብቻ ብናስብ። በእርግጥ የደረሰባቸው ሐዘን በጣም ከባድ ነው። ነገሮች ላይ በላይ ነው የተደራረቡባቸው። ሩሃማ፣ በዚህ አይነት ጥለሽን ልትሄጂ እንደሆነ ሲሰማ አባዬ መልስ አስተኛ የስራ ይስ እሱ ቢሞት ግን አንተ ምን ትጠቀማለህ? ቢያንስ አሁን ቀስ እያሉን ቢሆን ሁሉንም እውነት ሰምተውታል። እባክሽ ልጅ እንደዚህ ሆነን እያየሽ ጥለሽና ትሂጂ? እኔ እኮ ግርም የሚለኝ ቆይ እሺ በልሽ ፈጣሪ እኔ እሺ ብላችሁ እንዴት አድርጋችሁ ልታኖሩኝ ነው? የምትምስ ሲሆን እሺ፣ አሁን ድጋሜ ነቅቶ ከመውደቁ በፊት ይህን ነገር ሌላ ቦታ ሄደን ጨርሰው ምን ስመጨረሽ እየደረሰ ነው። እኔ ግን እየጀመርኩ እንዳለው ነው የሚሰማኝ። ቆይ ግን ምን አቅብጦኝ ይህ ሁሉ ችግር ውስጥ የገባሁት? ምን አለ አርፌ ትምህርቴን ብማር። ካል አቅምሽ ወንድ ላይ ከመለጠፍሽ በፊት ብታስቢበት ጥሩ ነበር። አረባካችሁ ልጅ ፊት የሚወራ ና የማይወራ ለዩ። አይዞሽ ሚጣዬ፣ እኔ ጥሩ እናት ሆኜ አሳድግሻለሁ። እሺ፣ መብላቷን ሳታውቅ ሳህን አነሳችዋለሁ። እኔ የሚያናገርሽ እና... ታዲያ እዚህ ጋር ሌላ ሚጣ አለ? ምናልባት ወድሽ ላይ ስላለችው ሚጣ እንዳይሆን የምታወሪው እውነትም ሚጥሚጣ። ምራቴ እንዴት ናቸው? አረ እባክሽ አማት ነው የሚባለው። ይኸው ስለ ሁሉም ነገር አውቋል። አሁን የቀረው አንድ ነገር ብቻ ነው፣ እኔ ቤተሰቦች ጋር ሽማግሌ መላክ። ሮቢ፣ ሩሃማ እንደምንፈታ እኮ ግልጽ ነው። እዋክ፣ እኔ ተንከባክቤ ጥሩ ሚስት ሆናለሁ። ዝም በላት ሮቢ፣ ገና ይህቺ ልጅነቷን መጨረሰችና ነው። ቢያንስ እኔ ከእሷ ምራቂን ዋጥ አድርጌያለሁ። ሁለታችሁንም አልፈልጋችሁም እያልኳችሁ ከሆነ አይገባችሁም እንዴ? ሁለቱም ውስጥ እኔ እንደሌለሁበት እርግጠኛ ሳሲ፣ አባትሽ ጋር ደውይለት። እዚህ መቶ የወሰድሽ ነው ወይስ ራስሽ ትሄጃለሽ? የት ነው የሚሄደው? የፈለግሽበት ነው። እኔ ምን አውቃለሁ? ለነገሩ መጨረሻሽ እንደደረሰ ራስሽም ታውቆሽ ነበር። አንቺም ብትሆኚ ከዚህ ብትወጪ ይሻልሻል። ሮቢ ታውቃለህ እንዴት የትም ሄጃ፣ እኮ የለኝም። እሺ የት ብዬ ነው የሚሄደው? ምናልባት የልጅሽ አባት ጋር። ምን ስለምን የልጅ አባት ነው የምታወሪው? እንዴ፣ አሁን ያለውት የት ነው አሁን ያለሽው የልጅሽ አባት ጋር ሳይሆን ሞኝ አባቴ ጋር ነው። ለማንኛውም ትናንት ስልክ ስታወሪ ሰምቼሻለሁ። እንዴ የምን ስልክ ነው የምታወሪው? እኔ አይደለም ያወራሁት አንቺ ነሽ። እስከ ዛሬ ልጅህን ውሰድ ስልህ የት ነበርክ ስትይ ሰምቻለሁ። መቼም ይቺ ሕፃን ሳታይ ወይም ሳታዳምጥ አታውራም። አንቺ እርጉም፣ መቼም ይቺ ሕፃን ያላየችው ያላየችውን ነገር ስታውራ አታምናት ማለት ለሮቢ። መጀመሪያውኑ መጠርጠር ነበረብኝ። ችግሩ እኮ ሁልጊዜ መጨረሻ ነው የምጠረጥሩት። አያቸኋት አይደል? ይቺን ፈልፈላ ዛሬ ይገላታለሁ።

መጣሮ ሄሎ፣ የልጅ አባት እንዴት ነህ? ደህና ነህ? ለምን ደወልሽ? ትናንትና ደውለህ የነገርከኝን ነገር አስቤበት ነበር። የቱን? የልጃችንን ነገር ነው? አዎ፣ የልጃችንን ነገር። እየት ልምጣ? እየት ነው ያለው? ቤት ልምጣ? ምጣት! ምጥ ይምጣብሽ! እሱ ለመምጣት እኮ ገና ስድስት ወር ይቀረዋል። ሄሎ ሄሎ ሄ ልጅ እንግዲህ ልጁን ከኔ ልጅ አረገዝሽውም አላረገዝሽውም። እኔ እንኳን በጣም እርግጠኛ ነኝ፣ ከእርስዎ ልጅ ነው ያረገዝኩት። ሰማያለሽ፣ እኔ ደግሞ ምንም እንዳላደረግን ነው የማውቀው። ታዲያ ምን ችግር አለ? አስመርምሮ እኮ ማወቅ ይቻላል። ሳይወለድ እንዴት ነው የሚመረመረው? ሲወለድ ይመረመራለ እንዴ። እና እስከዛ ድረስ እዚህ ልትኖሪ ነው? ምን ቸገረኝ። እኔ አባቷ መጥቶ አንጠልጥሎ ይወስድልኝ የለ። ከመጣማ አንተንም ወደ ላይ ነው አንጠልጥሎ የሚወስድ። ይበቃቸዋል። አሁንስ የሰለቸኝ የዚህ ቤተሰብ ነው። ቆይ ግን ሰውየው ለምን ታረፈ ነው እንዴ? እማዬ የፈለገችው ማድረግ ትችላለች። እኔ እንኳን አንዴ አባ እያወቀ እንጂ ከዚህ በኋላ ምንም ብታመጣ አይግደኝ። ደህና ነህ አያቴ? ደህና ነኝ። ብለሽ ነው ለመሆኑ ይሄ ኮርማ አባት እሸት ሄዶ ነው? ወይኔ የማን ደፍሮ እሱን ለመውለድ ያባከንኩትን ጊዜ ዛፍ ብተክልበት ይሄን፣ ያንድ ሰው መጠለያ ይሆን ነበር። እባክዎ ታይበሳጩ ጋሺ፣ ድጋሚ ያሞታል። ለምን ድብና አለለም? ለነገሩ ይሄን ሁሉ ጉድ ሰምቼ ሰው መሆን የራሱ ይገርማል። ጭራሽ የጓደኛዬም ልጅ አልቀረችውም እኮ በእርግጥ ልጆስ ለኔ የሚሆን ይሁን ሰው አልነበረም ጋሼ። ይቅርበኝ ልጄ፣ እኔ ነኝ እዚህ ሁሉ ሰዓት ውስጥ የጨመርኩሽ እርሶማ ምን አደረጉ ጋሼ? ሰው ይሆናል ብለው ነበር። እኔማ ሰው ባይሆንም ሰው ታረጋለሽ ብዬ ነበር። በአንድ ጊዜ ሶስት ልጅ ለመሆኑ ይሄ ጉድ በዓለም ስታይቶ ይታወቃል። ሁለት ነው ምን አንዱ ገና አልተረጋገጠም። አንደኛዋ ግን ከሱ እንዳረገዘች ታውቋል። ይሄንን ደግሞ አንቺ እንዴት ከልጇ አባት ጋር ስታወራ ሰምቼ ለአባዬ ነገርኩት። ከዛ አባዬ ደግሞ ከቤት አባረራት። የትኛዋ ናት? ትንሿ አይደለችው፣ ሜሮ ናት። ምናልባት የኔ እናት እያወሰችውን? እንዴ! ግን ደግሞ አብረው የተነሱት ፎቶ አለን። አንቺ ምንም አታስቢ። እኔ ቆንጆ፣ ከኔ ጋር ትሆኛለሽ። አባዬም ይኖራል እሱ እንኳን መቼም የማይታሰብ ነው። ልጄ አንቺን የመሰለ ምራት ባጣት፣ ቀላል ባይሆንም ከዚህ አረመኔ ጋር ኑሪ ብዬ ግን አላስገድድሽ። ድሮ ነበር ጥዬው ላይሄድ ያሰብኩት። ጋሼ የእርሶ የጤና ጉዳይ አሳስቦኝ ነው እስካሁንም ያለሁት። እንዳከበርሽ ፈጣሪ አክብርሽ። ደግሞ ስለ ልጅሽ ምንም እንዳታስቢ። እንደውም የእኔ ትልቁ ወራሼ ሆድሽ ውስጥ ያለው ልጅ ነው። አባዬስ? እሱማ እንደለመደው እዛ አልጋውን ይውረስ ይሄ ግትቻ። ይልቅ እርግቤ፣ ሮቤልና እናቱ ያደረሱብሽን መከራ አንድ በአንድ እንድትነግሪኝ እፈልጋለሁ። የምን መከራ? ባትነግሪኝም እነዚህ እርኩሶች እስከ ዛሬ ያደረጉሽን ሁሉንም ነገር አውቃለሁ። ግን አሁን ከአንቺ አንደበት እውነቱን የምሰማበት ጊዜ ነው። ምርጫውያን ችን እኔ ልጅ ለአባትሽ ደውዪ እና እኔ እዚህ እንዳለሽ እነግረዋለሁ። ወይ ግን እኮ ለአባዬ ከነገርኩት ነገርኩሽ እኮ በቃ የሚመጣብኝ ነገር ለመቀበል ዝግጁ ነኝ። አትሰሚም? እንዲ እንጂ እውነት ያደረገሽው ልጅ ልጅ ልጄ ከሆነ እኔ ኃላፊነቱን ወስዳለሁ። እንዴት ነው ኃላፊነቱን የሚወስዱት? ይኸውልሽ፣ ከቤተሰቦች ብትጣል እንኳን ለልጅሽ ማሳደጊያ የሚሆን ገንዘብ አታጭም። ለእኔ ጣይሁ ይልቅ አባዬ ለአባትሽ ደውሎ ከመናገሩ በፊት ከዚህ ብትይ ይሻልሻል። አንተስ አንተንም እኮ ሊጎዳ ይችላል። ለእኔ አታስብ ያልኩሽ እኮ፣ ይልቁኑ ፍጠኝ። እሺ ወዴት ነው የሚሄደው? አሁን ለጊዜው እኔ ረፊ ያልኩሽ ቦታ ሄደሽ ታረፊ ያለሽ። አየሽ እኔ ገና ልጅ ነሽ ብዬ ኔን ሁሉ ማደርግልሽ የሚሆነውን ነገር ደግሞ አብረን እናያለን። ምናልባት ያረገዝኩት ልጅ የሮቤል ካልመሰላችሁ ይህን ኮርማ ከፍቴ ዞር አድርጉልኝ። አባይ እባክ ቅርታ አድርግልኝ። አንገትን አስደፍቻለሁ። እኔን አይደለም ይቅርታ መጠየቅ ያለብህ፣ የበደልከውን ሰው ነው ይቅርታ መጠየቅ ያለብህ። እባክሽ ሩሃማ፣ እስከ ዛሬ ድረስ ላደረስንብሽ በደል ይቅርበይ። ይቅርታ ይቅርታ ማድረጉን ለሁለታችሁም ይቅርታ አድርጌ ላችኋለሁ፣ ግን ከእናንተ ጋር መቀጠል አልችልም። እባካሁን ተነስ። እኔም ለሩሃማ ካሳ እንዲሆናት የንብረቴን እኩሌታ ለእሷና ለሚወለደው ልጅ ሰጣለሁ። ምን?